ብዙ ሚኒስትር እንድትደብቅልኝ ስለፈለኩኝ እንጂ፣ በጣም ያሳዝናል በጣምም ያሳፍራል። ቤተሰብ በዚህ ቪዲዮ ላይ በእነሱ ቪዲዮ ቆርጬ ባመጣሁት ምን ተረዳችሁ ቤተሰብ? አብርሃም ግን በጣም ባለጌ የማትረባ ሰው ነው። እንደው እጅህን አንዳች ነገር ይቁረጠው እኔ ምንም አልልህም። እናንተ ሩታ የተማታችበትን ሁሉንም አውጥቶ ዘርግፎታል ሚዲያ ላይ ማለት ነው። እሱ ግን ሩታ ሲመታ የነበረበት ፓርት ቆርጦ አውጥቶታል ማለት ነው። ስንቶቻችሁ ናችሁ ይህን ትኩረት ያደረጋችሁት ማለት ነው? እሷን ከመታት በኋላ ነው እንግዲህ አቤላ ይኸው ልጅቷ ሌላ ውስጥ ገባች ብሎ የተናገረው ማለት ነው። ቪዲዮውን ካያችሁ የመለሰለት ነገር አለ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አንዳንዶቻችሁ ፍርደ ገምድ ሊሆናችሁ ማለት ነው። እንደዚህ አይነት የሴት ጎረምሳ አይዘዝባችሁ እያላችሁ አፋችሁን የምትከፍቱ ስሙኝ፣ ዛሬ በደንብ አድርጋችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች፣ ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ ላላህ ብዬ ለቤቴ ወይ ልሳናሊ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጠም ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታርጉልኝና ና ለምታበረታቱኝ እጅግ በጣም አርጌ ከለባ አመሰግናለው። አላይ አክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ቤተሰብ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሃምና የሩታ ቪዲዮ ነው ማለት ነው እና ትላንትና በተለቀቀው ቪዲዮ ብዙዎቻችን ትኩረት ያልሰጠነው ነገር አለ ማለት ነው። እሱም ምንድን ነው? አብርሃም ለሩታ ሲመታት የነበረውን ፓርት ማለት ነው። እሱ ግን እሷን ማለት እሷ ተናዳ በሚመልስላት መልስ በጣም ስለተናደደች እሱን ስትጠፈጥፈው የነበረውን ፓርት እንድትሰደብ፣ እንድትረገጥ ሶሻል ሚዲያ አውጥቶ ዘርግፎታል ማለት ነው። እሱ ግን ጨዋ ጨዋ ለመምሰል ጥሩ ለመምሰል እሱ የተማታበትን ቪዲዮ ቆርጦ አውጥቶታል። ምናልባት ትኩረት ያልሰጣችሁን ያላያችሁ ካላችሁ ገብታችሁ እንደገና ማየት ትችላላችሁ። ከአስራ አምስት ደቂቃ እስከ አስራ ስድስት ደቂቃ ባለውን ፓርት ማለት ነው። ገባችሁ አይደለ? እሷ የተማታበት ፓርት ቆርጦታልም ጠቁሯልም ማለት ነው። እንዶ እጅህን አንዳች ነገር ቁርጥ ያድርገው አንተ ባለጌ፣ ማለት ነው። ምን አለበት አንተ እውነት ለሚስት የምታስብ ከሆነ ሚስት የምትወዳት የምታከብራት፣ ለእሷ ቦታ ያለ ነገር ከሆነ እሷንስ የተማታችበት ፓርት ለምን ቆርጠህ አላወጣኸውም? ያንተ ቆርጠህ እንዳወጣኸው ማለት ነው። ሲቀጥል ምንም አይነት ክብር የለም አንተ የሆነ ጫጫታ ስላገኘ ዘለገባህ እንጂ የትዳሩንን ትርጉምን የምታቀም አይደለህም ማለት ነው እኔ አንዳንዶቻችሁን ግን በጣም ነው የምትከርሙኝ ማለት ነው ፍርደ ገምድሎች ማለት ነው እንዴት ሴት ልጅ በባሏ ላይ የእጇን ትሰነዝራለች እውነታችሁ ነው የሰራ ያለው እሱ ምንድን ነው እየሰራ ያለው ማለት ነው የሰራው ስራ እንዳለ ሆኖ የሚመልሰው መልስስ ምን አይነት መልስ ነው እ ለምን ከኔ ተለይተ ማግኘትን ለምን አስፈለገ ነው ያለችው። ያለችው ማለት ነው ሩታ እኮ ትክክል ናት። ለምን ተረጋግታ ትጠይቀው? እውነታችሁ ነው ከትላንት ወደ በተለቀቀው ቪዲዮ እኮ አይተነዋል እሷ ስትናገር ተረጋግታ ማለት ነው ማናገር ካለብን አብረን ተነጋግረን ችግራችን በጋራ እንፈታለን፣ ከኔ ተለይቶ ሄዶ እዛ እሷን ማግኘት የለበትም እያለች ነበር እኮ ተረጋግታ እንደሚስት ማለት ነው ችግራችን የሁለታችንም ችግር ስለሆነ አሁን ትዳር ከያዘን በኋላ ባልና ሚስት ከሆነን በኋላ የኔ የሚባል ነገር የለም፣ ችግራችን እኩል ነው መፍታት ያለብን ብላ እኮ ተረጋግታ ተናግራለች። ከዚህ የበለጠ ምን ልታደርገው ፈለጋችሁ እናንተ ማለት ነው። አንዳንድ ዶንቆሮች ማለት ነው ምን ታርጋችሁ እሷ እኮ እንደ ሚስት እንደ ጥሩ ሚስት እኮ ወጥታ ተናግራለች እኮ። በቃ ችግራችን አብረንን እንፈታለን፣ እናናግራታለን፣ ልጅቷ እናገኛታለን ብላለች እኮ። ታዲያ ችግር ስላለበት እኮ ነው። በራሱ ቢተማመን ምንም አይነት ችግር ባይኖርበት አብርሀም ከሩታ ተደብቆ ሄዶ ነፃነትን አያገኛትም ነበር ማለት ነው። ሲቀጥል እኮ እነ ክያ እየተናገሩ ነበር ማለት ነው። ለምን ቦታ ጀራ ሄደ ቤርግ ያስክ ለምን ሆቴል ላይ ክፍል ይዛ አደርክ ሲባል እኮ እኔ ዝም ብዬ ነው የራሴ ምክንያት አለኝ ብሎ የራሱ ምክንያት ነው የደራደረው። ትላንትና እነ ክያ ግን እየተናገሩበት ነበረ ማለት ነው። ነፃነት አግኝቷት ከእሷ ጋር ነው ያደረው ብለዋል ማለት ነው። ከዚህ የበለጠ ምን አለ ማለት ነው? ምን ልታ እሹሩሩ ብላቅፋው አቀፋው እንዲ ልታባብለው ወይም ደግሞ ጡጦ ልሰጥ ነበረ እንዶ በሌላ ነገር አንስታ አራቱ በፈረከሰችው። እኔ ይሄ ነበረ የምለው ማለት ነው። እኔ እኮ በጣም ነው ያዘንኩት ወላይ በጣም አዝኛለሁ ገብቼ ዛሬ ድጋሚ ነው ቪዲዮቸውን ያየሁት ማለት ነው ሳየው ጉድ አለበት እሱ የተማታበት ቪዲዮ ቆርጦ አውጥቶ የእሷ እያንዳንዱ አደባባይ ለቆታል ማለት ነው እሱ እንደ ጨዋጨዋ ሩታ ምን እየሆንሽ ነው ያልሽው ሩታ ምን እያልሽ ነው ቀስ ብለሽ ለማናገር ሞከሪ እሱ ጨዋ ነው በቃ እሷ የእሱ ቦታ ወንድ ቦታ ተክታ መታችሁ እንዲባል እኮ ነው ቤተሰብ ትናንትናም እኮ በዚህ ነገር ነው እኮ እሷን ሲያሰድባት የኖረው ማለት ነው። አመት ሙሉ እስከ ዛሬ ድረስ እየተሰደበች እየተረገጠች ያለችው በእሱ ችግር እንጂ ሩታ በራሷ ችግር አይደለም። ሲቀጥል እኮ አብርሃም እኔ አንዳንዶቻችሁ ድራማ ድራማ ድራማ እኔም ብያለው ድራማ መስሎኝ ማለት ነው። ነገር ግን እንደዚህ አይነት የዘቀጠና እንደዚህ አይነት የወረደ ድራማ የለም። በሚስት ላይ እቃ እቃ ጨዋታ እየተጫወቱ ድራማ የለም። አብርሃም ሲጀምር ማለት ነው የእያንዳንዱ የዩቱ ቻናል ለማሳደግ እያንዳንዱን እንዲፈምስ ሩታን እየተጠቀመ ነው። እያየን ነበርኩ ረሙ መቶ ሺህ ለማስገባት ከረሙ ጋር ሲያለጣጥፋት ነበረኩ። ገባችሁ አይደለ? ጆሲ መቶ ሺህ ለማስገባት ከጆሲ ጋር እየሰራ ነበረ። ስንት ጉዳይን ማለት ነው፣ ከስንቶቹ ናቸው? አሁን ሩታ ከሁሉም ጋር ነው፣ ከሁሉም ወንድ ጋር ነው የምትሰራው። ያረገዘችውም ልጅ የገሌ ነው የገሌ ነው እየተባለ ፎቶ የሚለጠፈው እኮ በሩታ ችግር ሳይሆን በባሏ ችግር ነው። ባሏ የሚስቱ ክብር ስለሌለው ማለት ነው ባላልኩ ደግሞ አብርሀም ማለት ነው ለሩታ ቦታ ስለሌለው ነው መቀፈያ ያደረጋት ማለት ነው። አሁን እንድትቀፍልባት ፈልገህ እንጂ ከእሷ ጋር አብረህ ለመኖር ፈልገህ አይደለም። በመጀመሪያ የትዳር ክብሩ ይኖረው። ትዳር ምን እንደሆነ ለይተህ እወቅ። ስላገኘህ ብቻ ስለተመቸህ ብቻ ማግባት ስለቻልክ ብቻ ዘለህ የምትገባው ነገር ሳይሆን የትዳር ትርጉሙ ሊገባህ ይገባል ማለት ነው። ሲቀጥል ትዳርህን የምትወደውና የምታከብረው ነገር ከሆነ ችግራችሁ፣ አዎ ሚዲያ ላይ ነበረ፣ ነገር ግን የሚያስጠላውና የሚያሳፍረው ፓርትን ቆርጠህ ማውጣት ትችል ነበረ። የእሷ ነገር ግን እንዳለ ሚዲያ ላይ ለቀ፣ የራስህን እንዱ ምን ልበል እናንተ የእውነት በጣም ነው የተሰማኝ፣ ማለት ነው አያችሁ፣ ምናክል ተንኮል እንዳለበት ቤተሰብ ምናክል ሴራ እንዳለበት ማለት ነው። እሱ ሲጠፈጥፋት የነበረው ፓርት ቆርጦ አውጥቶ የእሷውን አደባባይ ለቀቀው ማለት ነው። ለምን እሷን ማሰደብ ለምን ፈለግ? ለነገሩ በዚህን ሰዓት የሚሰድባት እሷን የሚሰድባት ዶማና ዶንቆሮ ካልሆነ በስተቀር እሷ የሰራችው ስራ ትክክል ነው እና አብርሃ ከነፃነት ጋር አብሮ ተኝቶ አንሶላ ሲጋፋፍ ማየት ነበረባት እንዴ? እንደ ሚስት እኮ የጠየቀችው ጥያቄ ነበረ። ያ ነበረ ነበረ በስነስራ መመለስ የነበረበት ማለት ነው። ሲቀጥል እኮ በጣም ነው የሚያናድደው። አዎ ብዙ ነገር ልትደብቅልኝ ስለፈለግኩኝ ተደብቅ ያገኘኋት ምን ማለት ነው? ይሄን እንትን የሚለው ማለት ነው። ሲቀጥል ማንም ሴት በእኔ ላይ እጁን አናለሳም። አንተ ምንድነህና ነው እኔ ምለው፣ ሰላማዊ ሰልፍ የመሰለ ነው እንዲ ሴቶቹን ያሰለፍካቸው ማንም ሴት እኔ ላይ እጁን አላነሳም። ጀግና አንበሳ ስለሆነች ነው እጇን አንተ ላይ ያነሳችው ማለት ነው። የአንተን ብልግና እያየች ታዲያ ዝም ልትፈልግ፣ እናንተ ምን ጉር ነው? እኔ እንዳንተ አይነቱ እውነት መደበቅ ነው ያለበት ማለት ነው። አንተ መደበቅ አለበት። ለነገሩ ምን ብሏል ሰሞኑ? ነፃነትን ስለተቀበልኳት ሌሎቻችሁን ደግሞ እንዳትመጡብኝ ብሏል እኮ ገና ኮ ከነፃነት በስተጀርባ እኮ ገና ነፍ ሴቶች አሉ። ገና በሰልፍ ይመጡለታል ማለት ነው። እናም እጅህ ይቆረጥ አብርሃም፣ እሷን የመታህበት። ሁለት ነፍስ ናት፣ እርጉዝ ናት። እሷን የመታህበት እጅህን ይቆረጥ።